ቪዲዮ ከአንተ ጋር መስራት አልፈልግም። ቪዲዮ ራሱ ቢጠፉ በጣም ነው። ሰላም ሰላም፣ ሰላም የምንቴ ቦስ ፋሚሊዎች እንዴት ናችሁ? እኛ ያለን ፈጣሪ ይመስገን አለሁላችሁ እንግዲህ ጤንነት ሁሉ ስራ ምናምን አርሽ ነው፣ ያው እኛ ጋር አርሽ ነው። ቆይታ እንግዲህ ዛሬ ብቻዬን ነው የመጣሁላችሁ። ያው መግቢያ የምሰራው ነው፣ ብዙ መስራት እንደማልችል ታውቃላችሁ እና ፕራንክ ላደረገው ማመጣት ያው በቀደም ባስለቀሰኝም በውስጤ አልቅሻለሁ በሚለው መጥቼው ምናምን ያው ፕራንኩ ትንሽ ያስደነግጥ ነበር፣ የሱን ፕራንክ ላግባሽ ምናምን እያለ እና ዛሬ እኔ ፕራንክ ላረገው ነው። እንግዲህ ብድር በብድር ብድር ማትመልስ አትፈጠር ነው አትወለድ ነው ይባል እንግዲህ እና ብድር ይለመልስ ነው። ምንድን ነው መሰላችሁ ሀሳቡ እኔ ካንተ ጋር መስራት አልፈልግም፣ እና ካንተ ጋር መተያየት አልፈልግም፣ በቃ እዚህ ጋር ማቆም አለብን። በቤተሰብ ፊት ነው የጀመርነው፣ ለነሱ ነግሪያቸው፣ ካንተ ጋር መለየት እፈልጋለሁ። እና እኔ ብዙ ጊዜ ሚዲያም ላይ መውጣት እንደማይመቸኝ ታውቃለህ ምናምን ብዬ ከሱ ጋር ማቆም ፈልጋለሁ ብዬ ነግሯለሁ። እና እሱ የሚለውን እሰማለሁ። እንግዲህ ምን እንደሚል አላውቅም። ያው ይናደዳል ምናምን እና እና እንግዲህ እንዳልኳችሁ ነው፣ ሳራለታለሁ ዛሬ። የምር በጣም አናድጂ ነው ግን ፕራንክ እንደሆነ ነግራ ካሜራም ምንም አይደበቅም። ያው ቤተሰብ ማወቅ አለበት ማለት ስላለብኝ፣ ስለዚህ እንግዲህ ያው ደሙ ብዙም እየጨለመ ስለሆነ እንዳይመስልኝ ቶሎ ቶሎ ቀርጸን መሄድ ስላለብኝ ደውዬላታለሁ። በዚህ ሰፈር አካባቢ ቆሜያለሁ ይላል። ዛሬ እንዴት መጣሽ ሰፈር ምናምን እያለኝ ነው፣ ያው ለጤናሽ አይደለም እያለኝ

ፍቅርሻ ይጠገባይ በቃ አይኖርም የሚያሸሸው። ልቤ ደህና ነህ እሺ። ሰላም ሰላም። ውድ እና የተከበራችሁ የማን ቤት ነው? የማን ቤተሰብ ነው? የራስህ ሳላስፈቅድ በመምጣቴ ግን ይቅርታ። እኔ አንድ እየገረመኝ ያለው ነገር የካሜራ ማኑ ነው። ጭራሽ በውስጥ መደዋወል ጀመራችሁ፣ ማውራት ጀምረን። አይ ጥሩ ነው። ሰላም ሰላም፣ ውድና የተከበራችሁ የኔ ውድ ቤተሰቦች፣ ሰዎች እንዴት ናችሁ? ልኝ እኔ ያለው እግዚአብሔር ይመስገን፣ እናንተም ባላችሁበት ደህና መሆናችሁ ባለሙሉ ተስፋ ነኝ። ምን ምን አስበሽ ነው እንጂ ካሜራ። እኔ እናንተ እናወራለን እንጂ ችግር የለም። መጨረሻለሁ አትቆጣውም። በስርዓት ያዝ፣ በስማ እንዳመጣብኝ። የት ነው የምትሸሸው? ናዚጋ ደግሞ መጥተታው ነው። ናዚጋ በእናትሽ ታቀልጭ ዛሬ ሲሪየስ ነገር ነው ላውራህ የመጣሁት። እንግዲህ መጀመሪያ ለሚስትህ ነግሬያችኋለሁ። ያው ሲሪየስ ነገር ነው ላውራህ የመጣሁት እና መጀመሪያ የኔን ሐሳብ በደንብ ሰምተህ አስጨርሰኝና አንተም ታወራለህ። ጉንፋን ስለያዘኝ ያው እሱን ተወው። አሁን ወደ ሐሳቡ ነው። እየመሸ ነው። ምንድነው አሁን? ተናገር አሁን። እንደ ትልቅ ሐሳቢ ነገር አንዲት እናንተ በቤተሰብ ፊት ነው የጀመርነው፣ ብዙ ነገሮች ማለት፣ ለቪዲዮ ምናምን እና የቲክቶክ ምናምን። አንደኛ ነገር እሺ፣ እሺ። ለምን ማለት ማቆም አለብን። ማለት እኔ ቪዲዮ ከአንተ ጋር መስራት አልፈልግም። ማለት ካንተ ጋር ራሱ በመታየቴ በጣም እንትን እያለኝ ነው፣ ታውቃለህ። መታየት አልፈልግም ካንተ ጋር በሚዲያም። ማለት ብዙ ጊዜ ሚዲያ ላይ ራሱ መታየት አልፈልግም ነበረ እና ካንተ ጋር መታየት አልፈልግም። ማለት ሚዲያ ላይ ዩቲዩብ፣ አንድ እየሰራን ያለው እኮ ምንድነው የተፈጠረ ነገር አለ ዩቲዩብ ላይ እሱን እነግርሃለሁ፣ ግን ካንተ ጋር ቪዲዮ መስራት አልፈልግም መታየትም አልፈልግም።

ምንም ነው? ምን ጀሞ ምን ነው ነገር አለ? ነገር የጀመረው ነገር የለም። ባይ ሁለት ቪዲዮ ነው፣ ላይም ቪዲዮ እና እነሱን ቪዲዮውን አጥፍተው እና እናንተ ከዚህ በኋላ ለምንገኝ ቲክታክ ላይ ነገር እሱ ነገር አለ እኔ ያጠፋሁት ነገር አለ? ያጠፋው ነገር የለም፣ ግን አልተመቻኝም። በቃ ካንተ ጋር መታየት አልፈልግም። ታው ከኔ ጋር ማነኝ እኔ አይተሽኛል። ግን መጀመሪያ ብለን እኮ አትጠቀኝ፣ ሳይሆን ምንድነው የተነጋገራችሁት ነገር? ፕራንክ ምናምን ልታረጉኝ ነው? አሳባቂ ፕራንክ፣ እንደዚህ በወረደ ፕራንክ አረጋለሁ? የወረደ ነገር እኮ እኔ እየቀለድኩ አይደለም እኮ። ምንድነው ከመሬት ተነስተሽ ከቤት ጠርተሽኝ ከአንተ ጋር መታየት አልፈልግም፣ ከአንተ ጋር መታየት አልፈልግም። እና በዚሁ አጋጣሚ ቤተሰቦች የእሱ የምትወዱት በጣም ይቅርታ እንዲህ ስላልኩት እና የእሱን ማሚ በጣም ይቅርታ። ግን ምንም ማለት ደስ አይልም ምንም ነገር እና እናንተ መቀጠል የለብንም ልሰርቢኑ እንዲጠራሽኝ ሳይሆን ለሰድብኝ የጠራሽ አይደለም። እውነት አይደል? እያወራን ነው እውነት። ማንም የሚደበቅ ነገር አለ እኮ። ምንድነው ካሜራ ይዘሽ መጣሽ፣ እዚህ ከሰፈር ድረስ መጣሽ። እኮ ምንም ያጠፋሁት ነገር የለም። ቪዲዮ ቀረጽን ተለያየን፣ አይደል የዛ ቀን ፍራንክ ስላረኩት ነው ይዛቀ አይደለም። ምን ፍራንክ እንደዚህ ታገብኛለሽ ይችላል አለሽም ከዚህ በኋላ ትችላለሽ። እንደሱ ለማለት አይደለም ሐሳቤ ስበይ በኋላ ነው አይሁ የተቀያየርሽ አይደለም። አውሪተናል በዚህ ሶስት ቀን አረቀኑ ቀን ነው መሰለኝ እኔና አንተ ራሱ አልተገናኘንም፣ ነው ስለዚህ ካንተ ጋር በምንም አይነት ዙሪያ መገናኘትም ማየት አልፈልግም። ምንድነው ተጨቃጨቂ ብለሽ ነው እንዴ የመጣሽው ዛሬ? ልክ ነሽ። ግን እስቲ እህ

እያደረገ ያለው ካሜራ ማምዚ ምክንያቱም በቤተሰብ ፊት ነው የጀመርነው፣ አይደል ነው? እኔ ምን ማለት ነው፣ ፍራንክ በወረደ ሀሳብ እኔ አንተን ፍራንክ ማድረግ አልፈልግም። ስለዚህ እና ቁም፣ እኔ ልሂድ፣ በቃ እና ይሄን ቤተሰቦች እኔና እሱ ጨርሰናል። ካሁን በኋላ አንገናኝም። በዚህ አይነት መንገድ መለየት አልፈልግም ነበረ ከሱ ጋር በጣም ይቅርታ አድርጉልኝ። በጣም በጣም የምታከብሩኝ የምትወዱኝ፣ እና ምን የምወዳችሁ ቤተሰቦች አላችሁ። ሁላችሁም ነው ማለት ነው እና ልንገርሽ፣ ማረኝ፣ ልንገርሽ፣ አስቢ፣ በደንብ አስቢበት በደንብ አስይበት እኔ እሱ ስለማሰብ አይመለከትም። እና ቤተሰቦች እኔ ቤተሰብ ይሄ ቪዲዮ አልጭ ነው ሁሉም ቤተሰብ ላይ እናንተ ፈጣሪ

ይቅርታ እኔ ከሱ አንድ ደቂቃ እራሱ መሌት እየከበደኝ ነው። አንድ መናገር መናገር የምፈልገው ነገር ካንቺ ጋር መስራት አልፈልግም፣ ግን ባይገርማችሁ ሁለታችንም የማንችስተር ደጋፊዎች ነን

ስራ ቤት ያያገዙ እናታችሁና እንግዲህ ያው የዛሬ ቪዲዮአችን እንዲመስል ተሳክቶልኛል፣ ግን ችግር የለም ካሜራማኑንም